ፖለቲካ ጨለማን ተገን አድርጋ ወንጌል ስትሆን በአሌክስ አብርሃም። ወገኖቼ፣ እሰብካችኋለሁ። በደሌ ቢራ ጠጡ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በአጠቃላይ አልኮል መጠጣት አትጠጡ፣ ለጤና ጠንቅ ነውና። መጽሐፉ ደሃ ድህነቱን እንዲረሳ የወይን ጠጅ ስጠው ቢልም እኛ ኢትዮጵያውያን አስራ አንድ በመቶ እያደግን ያለን ሀብታም ህዝቦች ነንና እኛን አይመለከተንም። አዎ መጠጥ ሀገር እያጠፋ ነው። ትዳር እየበጠበጠ ነው። ይህ ሁሉ ያማረበት ጠጪ ብርጭቆም በቄንጥ ይዞ ውስኪውን የሚከነብል ይህን ሆንኩ ሳይል ወጋኝ ፈለጠኝ ሳይል ድንገት የሚከነበለው ለምን ይመስላችኋል? መጠጥ መጠጥ ነው ወገኖቼ። ሕዝቤ ቁሞ ይንከላወሳል እንጂ ጉበቱ እኮ የለም። ሳምባው እኮ በጥቀርሻ ተንዥጎርጉሮ የሚያፈስ ኮንሪስ መስሏል። ነፍሱ አድፏል። ይሄ ሁሉ የሆነው በምንድን ነው? በመጠጥ። መጠጥ እንዝላል ያደርጋል፣ ግዴለሽ ያደርጋል፣ ዋጋቢስ ያደርጋል። ወገኖቼ ዛሬ እኮ ምጽዓት ቀርባለችና ንስሐ ግቡ ሲባል ሎል የሚል ወጣት ነው እያፈራን ያለ ነው። ትውልዱ በቀቢፀ ተስፋ የሚይዝ የሚጨብጠውን አጥቷል። ቤተ ክርስቲያኖቻችን ርግብና ዋኖፍ ሰፍሮባቸው ካለ ሰው እየዋሉና ቡና ቤቱ በሰው ተጨናንቋል። ጭፈራ ቤቱ ከአፍ እስከ ገደፉ ሞልቷል። ስለ ሳምሶን ታሪክ ሰምታችኋል? ለነገሩ መጽሐፉን መቼ ታነቡና፣ ፌስቡክ ላይ አፍጥጣችሁ እየዋላችሁ። ሳምሶን ታላቅ የሕዝብ ነፃ አውጪ ነውና ሲገረዝ እናቱ የአልኮል መጠጥ በአፏ እንዳይዞር እግዜር አዛት ነበር። ለትውልድ የምታስብ ሴት እንዲያ በክብርና በቅድስና ትኖር ዘንድ መጽሐፉ ያዛል። ዛሬ ግን ሴቶቻችን በየመሸታ ቤቱ አኮሌ ሙሉ መጠጥ ሲገለብጡና ሲያሽካኩ ያመሻሉ፣ ያድራሉ። የረከሰ ትውልድ ከሰካራም እናት ይወለድ ዘንድ ስምንተኛው ሺ ቀርበዋል። ወንዱ መቼስ አንድ የሆኑ ጠጥቼ ልሞት ብለዋል። ደሞደግሞ እኮ የድሮ መጠጥ ሲያሰክር ጀግና ያደርጋል፣ የልብን ያናግራል። በቃኝ ባርነት በቃኝ ጭቆና የሚል ሰካራም ዛሬ አይታችሁ ታውቃላችሁ? የለም ወንዱ ሰክሮም ፈሪ ባይሰክርም ፈሪ ነው። ቤቱ ገብቶ ሚስቱና ቤተሰቡ ላይ ነው የሚደነፋው። ወገኖቼ ስካር ድሮ ቀረ። ስለዚህ አልኮል መጠጥ አትጠጡ። ዳሸን የሚፈላው የቢራ ፋብሪካና መጠጥ ቤት፣ የዝሙት ቤት ድራሹ ይጥፋ። ለአንድ ሺህ ሰው የስራ እድል ፈጠረ የምንለው የመጠጥ ስራ ሚሊዮኖችን ከሰውነት ክብር ካወረደ አትጠጡ! ይሄ ውስጡ ኑሮ የሚጮህበት ሕዝብ ጩኸትን በጩኸት ለማጨናበር ዲጄ ማነትስ እከሌ ጭፈራ ቤት እያለ ሲያላዝንያ ማሻል የውስጥን ጩኸት በውጭ ጩኸት ለጊዜው ነው ማጥፋት የሚቻለው። እናምላለው መጠጥ አትጠጡ። አልኮል በደረሰበት አትድረሱ። አልፎ አልፎ ምን አለበት ለምትሉ ለእናንተ የምላለሁ መጠጥ ሞት አለበት፣ መርከስ አለበት። ወገኖቼ የቴዲ አፍሮን ዘፈን እንዳታዳምጡ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በአጠቃላይ ዘፈን አታዳምጡ። መጽሐፉ ዘፋኝነት፣ ዝሙት፣ ሴሰኝነት፣ ሰው መግደል እኩል ኃጢአት ናቸው ብላልና ትውልዱን እያዘናጉ ሲያስጨፍሩትና ሲያዘልሉት የሚኖሩት ስለምን ትከተላላችሁ? ዝሙት ዘፈን የዝሙት ቀኝ እጅ ነው። ዘፈን ጥበብ ነው እያሉ ሌላ ነገር እንዳታስቡ የሚያጠቧችሁ ጠላቶቻችሁ ዘፋኞች ናችሁ። ብዙታችሁን ከመናገር ይልቅ ከበሯቸውን እየደለቁ ሴት አሰልፎ ሲያድንዟችሁ የሚውሉት እነሱ አይደሉም? ምን የእሱ ሀገር ዘፋኝ ስለ ነፃነት ይዘፍናል፣ ስለ ህዝቡ ሀቂቃውን ይናገራል። የአንተ ሀገር ዘፋኝ በአንድ አይኑ መንግስትህን በሌላ አይኑ ብር እየተመለከተ ቀልቡ ሳይሰበሰብ ያላዝናል። አንተንም ቀልብ ቢስ ያደርጋል። እጅጅ የሚል ዘፈኑን እጅጅ በሚል ሬዲዮና ቴሌቪዥን ይለቅና ሲኮፈስ ሲበጠር ይኖራል። ዘፈን እኮ ልመና ሆኗል ወገኖቼ። በአሳዛኝ ቃልና ዜማ አስተዛዝኖ ገንዘብ ይቀበላቸዋል። ልበቢዝ ያልተማረ ቁራ ሁላ ነው። ዘፋኝ ነኝ እያለ የሚያደነቅ ቁረ እውነት እውነት እልሃለሁ፣ ዘፈን አታዳምጥ፣ ምንም አይቀርብህም። እንደውም ሰላም ነው የምትሆነው። ዘፋኞች ድድብናና መሀይምነትን ነው ለትውልድ የሚረጩት። እርኩሰትና ዝሙትን ነው ለወጣቱ የሚያስተላልፉት። ሲመቻቸው በየጠንቋይና መተታሙ ቤት እየሰገዱ መርገምትን ለትውልድ የሚያከፋፍሉ የቅርብ ጊዜ ትዝታ ነው፣ ታስታውሰዋለህ። አሁንም ያው ናቸው። ትውልዱ ሂሳብ አይወድ ሳይንስ አይወድ። ቤቱ አስቀምጦ ሳይቀመጥ እግሩን ይዘረጋል። ሁሉም ዘፋኝ፣ ሁሉም የፊልም ባለሙያ፣ ሁሉም ሞዴል በቃ ትውልድ እየከሰረልህ ነው። ለዚህ ሁሉ መነሻው አርቲስቶችህ ናቸው። እነዚህ አጋያሰ ዘፋኞች ትውልድን አንድ እርምጃ ልፍ የሚያደርግ ሀቅ አይናገሩልህም እላለው። አንተና እኔ ዳሽ ቀናል፣ ልጆቻችን ግን ሲቀለድባቸው መኖር የለባቸውም። ዘፈን በቃ የማንም ዱርዬ ጫት ቤት በሚፈጥረው ተልካሻ ጩኸት አያደናቁረን። ደግሞ አለው ዘፋኞችህ እዚህ ግባ የማይባሉ ፍጥረቶች አይደሉም። ለማንም አርአያ አይሆኑም። አንዲት አገር ሰብአዊ ሀብቷ ከዳሸቀ መንገድና ሕንፃ የሚቀይራት እንዳይመስልህ። ዘፋኞችህ ግን ውብ ቪላ፣ ቀለበት መንገድ፣ የሻማራት ያሳዩሃል። እስቲ ድህነትህን፣ ውድቀትህን ያሳየህ ዘፋኝ ማን ነው? ሥራ አጥነትን ማን ልሳን ሆኗ የተናገረልህ? ፍትህ ማጣትን ማን ዘፈነው? በውስና ሀገርህ ተሞጥሞጥ አርቃኗን መቅረቷን በድፍረት የዘፈነልህ ማን ነው? አየህ ዘፋኝ ሳንቲም ሰብሳቢ ለማኝ እንጂ የጥበብ ሰው አይደለም። ቴሌቪዥን በዜና ያሳየህን ቀለበት መንገድ ከተሜው ዘፋኝ በክሊፑ ያሳይሃል። ቴሌቪዥን በዜና ያሳይህን የሚዘናፈል አዝመራ የባህል ዘፋኝ ቁምጣውን ለብሶ እየተወላገደ በክሊፕ ያሳይሃል። የተቀናጀ ድንዛዜ ይረጭብሃል። ዘፋኝህ በዝሙት የሰከረ ሴሰኛ እንጂ የፍቅር ሐዋርያ አይደለም። በየቀኑ ኑሮውን አሰልች ያደረገው ዘፋኝ ነው። ዘፋኝ ከሐኪም፣ ከኢንጂነርና፣ ከጋዜጠኛ ከሌላውን ባለሙያ በላይ ብሶትህን አቤት ሊል ይገባ ነበር። ግን ያንተ ዘፋኝ አስመሳይ ሆዳምና ጥገኛ ስለሆነ ሳንቲሙን እንጂ አንተ አራት እግርህን ብትበላ ግድ አይሰጠውም እና ናልሃለው ዘፈን አታዳም ካላመንክ ሞክረው። አንድ ወር ዘፈን የደረሰበት ባት ደርስ ውስጥ የሚገርም ሰላም ይፈሳል። ዘመኑ ደርሷል። ፌስቡክ ላይ እንዳፈጠታችሁ ምጽሐት ድንገት ከተፍ ብትል ሎል ብላችሁ የምትተርፉ እንዳይመስላችሁ ወገኖች። አንገት የተሰራ አዙሮ ለማየት ነው። ነፍሳችሁን ስሙ። አለበለዚያ ዓለም የነፍሳችሁን አንገት በሜንጫ እያበረረች አገር ምድሩን ጭንቅላት አልባሶ ይሞለዋል። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ።